ማድረሰላም፣ ሰላም ውዶችዬ፣ ማሮችዬ እንዴት ናች? ሰላም ናቸው ወይ ቤትሾ፣ ቤተሰብ ተከታታዮች አላችሁ ወይ? የኔ መልካሞች፣ የኔ ፍቅሮች፣ የምትወዱኝም የምትጠሉኝም፣ ዛሬ ቁርስ አብረን እንብላ እስኪ። የበረደ ያደረው ዶሮ ወጥ ማለት ነው። ትናንት የተሰራ ዶሮ ወጥ የበረደ እና እስኪ አብረን እንቅመሳት እንቅመሳው። እስኪ ምን ምን እንደ ምን እንደሚል ዶሮ ወጥ እንቅመሰው አብረን እናማሮችዬ ሁላችሁም ወደ ሀገራችሁ ገብታችሁ የተመኛችሁትን የፈለጋችሁትን ኑሮ ይስጣችሁ። ላችኋለሁ እንግዲህ ኮሜንት ከመጻፋችሁ ወደኋላ ኋላ ትሉ። መልካምም ሰራን መጥፎም ሰራን ትኮምታላችሁ። ስለዚህ በኮሜንታችሁ፣ በአስተያየታችሁ ኮሜንት ላይ ያስቀምጡልኝ። ግን ዶሮ ሲበላ መጀመሪያ መቋደሾ ነው የሚበላ ወይስ ክንፍ ነው የሚበላ? ከዚ እንዴ አዘጋጆቹ ነው የማያውቁት እንጂ ምን ምን እንደሚያቀርቡት ቅድሚያ ነው ና አ ፋሚሊዎች እንዴት ናቸው? ለማንኛውም ነገር በነገራችን ላይ እንዴት ነው በጠዋት ዛሬ ቁርስ ጮራ ራሱ ገብቶበታል። እንኳን እንዴት ደስ ይላል፣ የፊት ብርሃኑ ነው። እናንተ እኳ አይዋጥልንም። ለዛ ነው በጮራም በጨለማም በቀንም እንብላ እና በፀሐይም በቀትርም በጨለማም ይዘንላቸው የምንመጣው በእኛ የምትደሰት ስላለ ነው። በነገራችን ላይ እናንተ ለማሳየት ወይ እዚህ መረጃ ለመስጠት ረሃብ ራሱ በጣም እየቆነጠጠኝና ስክቅር ስር ተነስተሽ ምን አባቱ ምግብ ምግብ ነው መቋጠሪያ ሆነ፣ ምን አባቱ

ምንድነው መቃሽ መቃሽ የምትሉት ይላል። ትርጉም ገነገራችሁ ሁሌ በቃ እያለ የለም እያለ ለራሱ ጠቀልጥቃል ማለት ነው። የብዙ የሴት ግልጠት የሴት መላ። በነገራችን ላይ ዛሬ እኔ በጣም ካሜራ አፍራለሁ። ለዛ ነው በጀርባ ሆንኩት። አይናፋር ነኝ እኔ አይናፋር ስለሆንኩ ካሜራ ስለማፍር መታየት አልፈልግም።

ጥ ሮጥ ከጎንደሬ ነው። ክትፎ ከጉራጌ ነው። አሁን ክትፎ ሌላ ሰዎች ይሰራን እያላቸው ጭሚቅልቅልቅ ሆቴል ቤትም ይሰራዋል፣ ዝንብሮም ይሰራዋል። ስጋት መርጦ ቀመማቅመሙን አታሟሉለት ምንም አጣፍጥ ዶሮ ወጥ ሰው ቤት አልበላም፣ ግን ክትፎ ጉራጅ የሰራው እበላለሁ። ዶሮ ወጥ ለምንድን ነው ያይጠየቀ

በጣም አዘልኩ እኮ እኔ እኮ የሆነ ቦታ አስቀመጥሽ መስሎኝ እኮ አይነ አይነ ሳይሆን ምንም አለ መቃዱሽ አንዴ ነው የሚቆረሰው፣ አንዴ ነው የሚቆረሰው። አንዴ ከዛ

ለማንኛውም እስኪ ፈጣሪ ይጠብቃችሁ። በውጭ በሰው ሀገር ያላችሁ እንደዚህ መታችሁ ከፋሚሎቻችሁ ጋር እነዚህ ፈጣ እንድትሉ ሁሌ እኛ ጸሎት ነው ምኞታችን ነው። በጣም የሚጣፍጠው እውነት ዶሮ ወጥ በቃ ባለፈው የሰራሁት አልተመቸኝ ነው የነበረ። ዝንድሮስ አሁን ዝንድሮ ዛሬ ትላንት ይህን የሰራት ነው የተመቸሽ አባቴ በአውሮፕላን ልትበር ብዬ ነው ወደ ካናዳ ነው ወደ ቁጭ ልበል ያለች። ብሉ፣ ወደ ሀገራችን ኑ። ኢትዮጵያ ስገባ ምን እሰራለሁ አትበሉ። ዩቱብ ይሰራል። ምን የመሰለ እስኪ ጉሮሮ ይሻላል። ታዲያ ጉሮሮ ምን እንደዶሮ እንድታወራ እም ነው እንደዶሮ የምያችሁ ምንድን ነው ሰው ሲበላ የምትሳደቡ ሰዎች መሆናች ነው። ግን ሰው እንደዚህ ተጠቅቷል። መኩሪያ ያሆ ሀ እራሳ ሰርቶ

ላይክሰር እያደረጋችሁ አበረታት ማሮች። ዶሮ ስትፈልጉ ዶሮ ይፈልጋችሁትን ይዘንላችሁ እመጣለን። አፍንጫ አፍንጨ የሚያመለጨው ነገር በርበሬ ነገር፣ ስጋ ነገር ምን ልቀት፣ እኔ እየበላው በርበሬ በበርበሬ ሁሉ ልቀት። እሺ እሺ። እና ውዶች እዬ ማሮችዬ ሁላችሁም የተመኛችሁትን ያሰባችሁትን ኑሮ ይስጣችሁ። በሀገራችሁ ላይ ውለዱ፣ ክበዱ፣ ሳሙ፣ የቢዝነስ ሰው ሁኑ። አንዳንድ ሰዎች ደግሞ ኢትዮጵያ መጥቼ ምን እሰራለሁ ለምትሉ ዩቱብ ከፍታችሁ ይዛችሁ ኑ። ዩቱብ ከሰራችሁ ዩቱብ ካላችሁ በፏ ብትን ብላችሁ ትኖራላችሁ። ለነበረን ቆይታ ስለ ቁርሱ አስተያየት አስቀምጡልን እና ኢትዮጵያ በጣም ብዙ ነገር የሚፖሰት ስላለ በጣም ብዙ ሰዎቹ፣ የውጭ ሰዎች የሚጎበኙት ነገር በጣም ደስ የሚላቸው ነገር ስላለ እሱን፣ ምን እሰራለሁ አይዲያ የለኝም አትበሉ። እሱን ቪዲዮ እያደረጋችሁ ብትፖስቱ፣ ከውጭ አይደል እንደ ስንት ብር ከፍለው ትኬት ቆርጠው መጥተው ኢትዮጵያን የሚጎበኙት በነፃ አግኝተው ነው፣ ቤታቸው ውስጥ ቁጭ ብለው ይጎበኙላችኋል። ስለዚህ አይዲያ የለኝም ልሰራ ነው ትምህርት የለኝ ምናምን፣ አይልም። ዩቱብ የዩቱብን ህግ ካሟላችሁ፣ ህጉን ካሟላችሁ የማይከፍልበት ምክንያት የለም። ህጉን ስትጥሱ ብቻ ነው ዩቱባችሁ ብር የማይከፍለው። እወዳችኋለሁ፣ አከብራችኋለሁ። የምትጠሉኝም ልብ ይስጣችሁ፣ የምትሳደቡም ልብ ይስጣችሁ። መልካም ቆንጆ ቁርስ ነበረ አይታችኋል፣ በዶሮ ወጥ ቁርስ በሻይ ሀሊብ። አመሰግናለሁ። በጣም ነው መወዳችሁ። ቻው ቻው